እኔ እኮ ልእልቴ የሚያስደምመኝ ምኗ እንደው ታውቃላችሁ? ወኒዋ ወኒዋ። አንዳንድ ጊዜ ደግሞ ያስደነብረኛል። ጭራሽ ዛሬ በፉከራ ነው የመጣችሁ እኮ የብር ሂጂ ሂጂ ይለኛል። ከነበላይ በላይ ሀገር እያለች እየቀወጠችው ነው የመጠው የእኔ እናት። አንችም እኮ የበላይ ነሽ፣ የሴቶቹ በላይ ንግሥት፣ ለዛውም ማለት ነው የኔ አዋቂ ከራስሽ በላይ ለሰው የምትኖሪ የኔ ኩሩ የኔ አዛኝ የሰው ስኬት የሰው ደስታ የሚያስደስትሽ አንድ ቀን ለራሴ ብለሽ የማታቂ። ለአንቺ እኮ ክብር ክብር እኮ ያንስሻል። የምር ወርቅ ቢነጠፍልሽ እኮ ራሱ የሚገባሽ ሰው ነሽ። ነገር ግን አንዳንድ ሰዎች ደግሞ ምንድን ነው ጭንቅላታቸው ልክ አያስብም። የምር ክብር የሚገባው ሰው ማን ነው ብለን የማናስብ ሰዎች አለን። ነገር ግን አንድ ቀን ደግሞ በእርቀት ውዶቼ በዚህ ምድር ላይ አስመሳይ ሰው ነው የሚወደደው። እውነተኛ ሰው ደግ ሰዎች ምናምን አንዳንድ ጊዜ እኔ እጄ አፋሽ እጄ አመድ አፋሽ ነው ምናምን ብላችሁ ታውቃላችሁ? እንደዛ ነገር እኔ አሁን ሐይምዬ እቿ አመድ አፋሽ ነው። እኔ እንደዛ ነው የተረዳውትኝ። ለምን እንደዛ ልሽ ልትሉ ትችላላችሁ። ሳሚን ፈታ ነው የምትለው ምናምን። የሰው ደስታ ያስደስታታል ምናምን የሰው ስኬት ግን በቃሚ ጠሏል። ሰዎች አናድዱኛ ምን ታረጉታላችሁ? ሆኖ ሂጂ ሂጂ ለኛል ከነ በላይ ሀገር አራረፈም ልቤ አባይን ሲሻገር አንድ ጊዜ አደለም ሰባት ቢፈጠር ደግሜ ደግሜ ጎጃም ይሆን ነበር እያለሽ ነው የመጠው። የኔናት አሬ መቼሽ ቅምጥሏ መቼሽ ንግስቴ፣ እንዴ ንግስቴ ነሽ እንጂ እኔ ያው ባወጣሁልሽ ስም ነው እንጂ እኔ ባወጣሁት ስም ስጠራ ነው ደስ የሚለኝ።